በመጀመሪያ ደረጃ ማለት ነው ቴዲ ቀይ ዶሮ የተባለ ልጅ አንተ ማነህና ነው ሀይሚ የሀይሚ ህይወት ምትመርጥላት ምትመራላት ብሩኪ ያሆናትም እየጨቆናት ነው እያለ ደጋግሞ እያወራ ነበረ ፍጽ ቤት ማለት ነው ፍጹምም የተወሰነ መልስም የእሱም መልስም አልተመቸኝም ማለት መልስ መመለስ የነበረበት እንደዚ አይነት አልነበረም ማለት አንተ ማን ምናገባ፣ ሲሪየስ ሆኖ ነበረ ማውራት የነበረበት። ያው ስራ ነው ግን ደግሞ ማለት ነው ስራ ነው ስራ ነው የተባለውን መጨረሻውን ይሆነዋል። ግን ስለ ሙዚውም እያወራ ነበረ። ወንድ ልጅ ወደ አራቴ ነው ምናምን እያወራ ነበረ። ወንድ ልጅ ማለት ነው ወንድ ልጅ ለመጠየቅ ሙዚ ይዞ አይጠየቅም። ይሄ የስንፍና ምልክት ነው። በነገራችን ላይ ድምፄ በጣም አስቸግሮኛል እና በጣም ይቅርታ፣ ያው ወንድ ልጅ ድምፅ ሆኗል። እንግዲህ ይቅርታ አድርጎልኝ ማለት ነው። የዛሬ ቪዲዮ በጣም የሚያሳዝን ነው። ማርያምን እኔ በጣም ነው ያስደብረኝ። ሁለታቸው በመምጣታቸው በጣም ደስ ቢለኝም፣ ግን ደግሞ ያው ቡርኬ መግቢያውን እንደሰማችሁት በቃኝ ወስኛለሁ። እዚ የመቆየት ምንም ምክንያት የለኝም። ምክንያቱም ትላንትና እምነትን አትሀል ብለዋለች ቅመማ አላምንህም ብለዋለችና በነገራችን ላይ ማለት ነው ምንም ነገር ምንም ነገር ማለት ነው በተለይ እኔ የኔ የምትሉትን ሰው እምነት ከሌላችሁ የማታምኑት ነገር ከሆነ ምንም ጊዜ ማጥፋት የለባችሁ። ኦልሬዲ አታምኑትም የምትጠራጠረው ነገር ከሆነ ማለት ነው ከሁሉም ነገር ከሁሉም ማለት ነው ፍቅርን ማቆየት የሚችለው ትዳርን ማቆየት የሚችለው ጓደኝነትን ማቆየት ሚዘው የሚችለው ምንድን ነው? መተማመን ነው። እናንተ ጓደ የምታምኑትን ሰው ቤታችሁን ጥላችሁ ትሄዳላችሁ። ሱቃችሁ ራሱ ትታችሁለት ትሄዳላችሁ። በቃ የሆነ ሪስክ የሚያስወስድ ቦታ እኮ ትታችሁለት ትሄዳላችሁ። ምንድን ነው? ያንን እምነት ነው ማለት ነው። የሰው ልጅ እምነት ሊኖረው ይገባል ልትተማመኑበት ይገባልና ያው እ አሁን ብሩኬ ወጣ ማለት ወይም ተለያዩ ማለት አይደለም ማለት እንደዚህ በቀላሉ ይለያያሉ ብዬ እኔ በጭራሽ ኔቨር አላስብም። በዚህ በማይረባ ነገር ተለያዩ ማለት የእውነት አይደለም። ትልልቅ ሰዎች ይቅርና ሕፃን ራሱ ይሰቀባቸዋል። ማርያምን እንዴ ፓስት ፓስት እኮ ነው ያለፈ ፓስት አሁንም ለማንም ሰው ማተር አያደርግለትም የእውነት እንዴ እና ያው በቀደም ቡድኬ እንትን እየተቀረጸ ቪዲዮ እየተቀረጸ ልጅቷን ሚሴጅ አርጋ ነበረ ተናግረዋል ዝም ማለት ይችል ነበረ ለምን ተናገረ የራሱ ፐርፐዝ ሊኖረው ይችላል የራሱ የሆነ ምክንያት ሊኖረው ይችላል የተናገረበት ምክንያት አልጋ ላይ የሄደ ጊዜም ይህኔ እዚህ ስታይን ትቃጠላለች ብሏል አይደለም እሱም የራሱ የሆነ ሪዝን አለው የተናገረበትም እንደዚያም ያለበትም ማለት ነው። ዛሬ ቅመማ ታወራለ በቀደም እንደምታወራ ተናግረሃል ብለዋለች። እና አጫቅጭቅኝ ማለት ህይወቴ ላይ ግቢ ማለት ነው ወይ እያለ ብሎ መልሶላታል። እንዳያችሁትም ማለት ነው ብቻ ያው መግባባት አልቻሉም። ብሩክ መውጣቱ አትጥሩበት ማለት ወይም ነገራቶችን ማብቂያ ሊሆን ይችላል። ማለት ይህንን አልቆ ታርቀው እንደ በፊት ሆነው ሊመጡ ይችላሉ። በዚህ ተለያዩ ይቀራሉ ማለት አይደለም። ማለት እኔ እንጃ አይዶንት ብሊቭ እኔ አላምንም። እና እናንተም ሰከንድ በሉ ለማለያት በጣም ረጅም ጽሑፍ የምትጽፉ አላችሁ። እናንተ አሁን ሁለቱ ተለያዩ ማለት እናንተ በመራችሁላቸው ወይም በመረጣችሁላቸው ህይወት ይኖራሉ ወይም ይቀጥላሉ ማለት አይደለም። ሁለታቸውም የየራሳቸው ህይወት ነው የሚኖሩት። እናንተ ምንም የሚያገባችው ነገር የለም። እርስ በራሳቸው በደንብ ይተዋወቃሉ በደንብ ማለት ነው። እነኝህ ልጆች ተለያይተው የማይለያዩ ልጆች ናቸው፣ ግን ደግሞ ምን አለ በውስጣቸው እልህ አለ። ብሩክ አሁን እኔ ውስጥ ያልቋል እያለ ነው፣ ጨርሻለሁ እያለ ነው። እና ሁለታቸው መሸነፍ ያው አይታቸዋል እዛ የሄድኩበት የራሴ ምክንያት ነበረኝ ብለዋል። እንግዲህ ምክንያቱም ያው እኛም ራሱ ፍላጎት ነበረ ይስተካከላል፣ ምናምን ብለን ነበረ የፑሽም እያደረግነው ነበረ በኮሜንት ምናምን። ግን ደግሞ አልሆነም። የትላንትናው ንግግር ያው ነገራቶችን ሊያብላሽ አድርጎታል። ግን ደግሞ ሀይሚ ውስጡ አቂም ይዛለች፣ ነገሩን አልተወችውም እሱን እስኪሻለው ድረስ ነው እንጂ የተወችው አልመሰለኝም። እንደተናገረችው ትናንትና ማለት ነው። ነገራቶቹን መተው ማለት በቃ እርግፍ አረጋችሁ መተው ማለት ነው። እና ለማንኛውም ጥሩ እንዲመጣ እንዲታረቁ፣ እናንተም በጸሎት አስቧቸው። ከቻላችሁ አስታርቁ፣ ካልቻላችሁ ዝም በሉ። እናንተን ጭራሽ እንዲለያዩ አታድርጉ። በእውነት በጣም ይደብራል። እንደዚህ የምታደርጉት ሰዎች ማለት ነው ለራሴ ምን ነገ ይገጥመኛል ብላችሁ ለራሳችሁ ማሰብ አለባችሁ። በእውነት ዛሬ በሰው ሕይወት እየመራን እየበጠበጥን የማየውን ነገር የምናወራ ምናምን ነገር ነገ ደግሞ በራሳችን ሊደርስ ይችላል። ሶ ነጌ በራሴ ብላችሁ ማሰብም አለባችሁ ማለት ነው። ሁሌ በሰው ሕይወት ማብካት ፌር አይደለም ለራሳችንም መምጣቱ ስለማይቀር ማለት ነው። እና እነኝ ልጆች የምር ተለያይተው መለያዩ ልጆች ናቸው። አምሬ ሊሹር አይለያዩ፣ ብዙም አትጨነቁ። የሚስተካከል ነገር ሊኖር ይችላል። ኦልሬዲ ያው ለራሳቸው ጊዜ ይኖራቸዋል። ብሩኬ በመውጣቱ እኔ ምንም ቅር አላለኝም። ለራሱም ጊዜ ሊኖረዋል። የእሷም የቅመሟ የማሰቢያ ጊዜ ይኖራታል ማለት ነው። ብቻ በጣም ነው የሚደብረው፣ በእውነት እነሱ እኮ ትልቅ ደረጃ ደርሰው ይህንን ታሪክ የሰሩ አራት ልጆች ተወልደው እስከምናይ ድረስ የቸኮልን ልጆች፣ እንደዚህ በቀላሉማ በጭራሽ አይሆንም። የምር በጭራሽ አይሆንም። ግን ደግሞ እምነት ሲኖር ነው እምነት ስትተማመኑ ነው ሁሉም ነገር መቀጠል የሚችለው። ይሄ ለኦዲየንስ ብላችሁ ኦዲየንስ ለማስደሰት ምናምን ብላችሁ ህይወታችሁን ደስ ያላላችሁበትን ህይወት መቀጠል ሌቨር የለባችሁ። ግን ደግሞ ሁለታችሁ ደስተኛ ሆናችሁ ተማምናችሁ ብትቀጥሉ ያ ሁሉ ኦዲየንስ የእናንተ ያለው ሪስፔክት የእናንተ ያለው አክብሮት የእናንተ ያለው በጣም መወደድ ኦቨር ይጨምራል ማለት ነው። እና ይሄ ደግሞ ለእናንተ በጣም በቃ የቤት ስራ ነው የሚሆንባችሁ የእውነት በጣም የቤት ስራ የምሬ ነው ብላችሁ በጣም ይሆንባችኋል፣ ማለት ነው። ለማንኛውም መጨረሻውን ያሳምረው።